መልካምነትን ጥሩነትን ለሰው ማሰብን ለሰው ማዘንን። በመጨረሻም ተወዳጇ ሞዴል እንዲሁም የቴሌቪዥን ፕሮግራም አቅራቢ የሆነች ሉላ ገዙ በዝቋላ ላይ የተፈጸመውን የአባቶች ልቂታው ግዛ አደባባይ ያለቀሰች መውጣት መልእክቷን አስተላለፈች። መልእክቷ ምን ይላል? በጋራ እንቀኘዋለን። ቅናታችሁ አትሙቱ። በቃ የፈለጋችሁት የሃይማኖት ሰዎች እዚሁ እስካላችሁ አንድ ጥቅስ ላስታውሳችሁ ይህ ሰው መዳን ፈልጎ ጨንቆት ገንዘብ አውጥቶ ከክፍለ ሀገር እናንተ ጋር ሲመጣ ጓደኛ አስመትቶብ ነው፣ ወንድም አስወጥፎብነው ነው፣ አያት ቀርቀሮል ነው። እግዚአብሔር ሰባት ነገሮችን ይጠላል፣ ሰባተኛውን ነፍሱ አጥብቃ ትጸየፈዋለች። በወንድማማች መካከል ጠብን የሚዘራ። ቸርች ከዘጉ እኔ ልባቸውን ነው ብዬ ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካከለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ነው። ብዙዎቻችሁ እንደምታውቁት በአንድ ወቅት ላይ ኮሜዲያን እሸቱ በአንድ መድረክ ላይ ወጥቶ ስለ ሐሰተኛ ነቢያቶች በመናገር በወንድማማቾች መካከል ጠብ እየፈጠሩ እንደሆነ እና ይህም ስራቸው በእግዚአብሔር ዘንድ የተጠላ መሆኑን በቀልድ እያዋዛ መልእክት ሲያስተላልፍላቸው ነበር። ታዲያ እይ ንግግሩ ሰላም አልሰጥ ያለው እዩ ጩፋ ኮሜዲያን እሸቱ ላይ ክስ የመሰረተ ሲሆን ክሱ ምን ላይ ደረሰ አብረን እንመለከተዋለን። የጎንደሩ ቶሮዋሪ ኮከብ ናሁሰናይ ያንዳር ገቤ ስለመኖሩ መረጃ ከመስጠት በዘላለም በድብቅ አፍኖ ላሰሩት በኋላም ሳይሞት ሞቷል ብለው ለዚያች ምስኪን እናት የልጇን አስክሬን ለነፈጉት ድምፅ በመሆን እስከ መጨረሻው የናትን ባለማበስ በርካታ የችግርና ብዙ የቃላት ጦርነቶችን አሳልፈን ላሁን በቅትናል። በናውሰናይ ጉዳይ ባለፈው ላይ ኢንተርናሽናል ኮርት ኦፍ ጀስቲስ ኢሜይል የጻፍኩላቸው ሲሆን፣ ሀገር ቤት ገብተው ምርመራ መጀመራቸው የሚታወስ ነው። ታዲያ ከቅዱስ ጳውሎስ የጀመረው የህክምና ምርመራ ተጠናቆ አሁን ደግሞ መዳረሻውን በቃሊቲ ማረሚያ ቤት አድርገዋል። በዚያስ ምን ገጥማቸው፣ ምን አዲስ ነገር ስተገኘ በጋራ እንቃኘዋለን። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ ስፓትርያርኩ ጀምሮ እስከ ጠቅላይ ቤተ ክህነቱ ጀምሮ የታሪክ ተወቃሽ እንዳንሆን አንድ ሁለት እያልን እየቆጠርን ነው። ለቀጣይ ግን በዚህ ከቀጠለ ሁላችንም አልቀን እኛ ለመሞት ዝግጁ ነን። ችግር የለም። እንደው ታሪኩ፣ ቦታው፣ ቅርሱ ሰው አልባ እንዳይሆን ብለ በዝቋላ ለሀገር ሰላም ለህዝብ አንድነት ዘወትር ደከመኝ ሰለቸኝ ሳሉ ፈጣሪን የሚያመሰግኑ ለሀገርና ለህዝብ የሚጸልዩ አባቶች ላይ በዝቋላ የተፈጸመው ጥቃት ብዙ ኦርቶዶክሲያንን በንባር አጅቷል። የኦርቶዶክሲያኑ ደም እንደ ውሃ በየቦታው ይፈሳል፣ ግን ከፈጣሪ በቀር የሚሰማ በምድር ማንም አልተገኘም። ቅድስት ሀገር ኢትዮጵያ ባለፉት ሰባት ዓመታት የቅዱሳን እንደሚፈስባት ንጹህ ዜጎች እርስ በርስ የሚጠፋፉባት እጅግ በጣም ብዙ በደሎች የተፈጸሙባት እየሆነች ከመጣችም ሰነባብታለች። ለዚህ ሁሉ ጥያቄም የእኛ ኃጢአትና በደል በእጅጉ መብዛቱ ነው። በአንድ ወቅት መንግስት በሰላም ስምምነት ወደ ሀገር ያስገባው የኦነግ ሸኔ ቡድን ማንነት ላይ ያነጣጠሩ ሃይማኖቶች ላይ ያነጣጠሩ ጥቃቶችን ፈጽሟል። እስከ ቅርብ ጊዜም እየፈጸመ ይገኛል። ይህን የሚያስቆም ሽብርተኛ ተብሎ የተጠራውን ማል ከሀገር የማስወገድ ብሎም የዜጎችን ደህንነት የማረጋገጥ ግዴታ ያለበት መንግስት ግን ጉዳዩን ባልሰማና ባላየ ማለፍ ከጀመረ ሰነባብቷል። ውድ ኦርቶዶክስያን በአሁኑ ሰዓት ከመቼውም ጊዜ በለጠ እኛ አንድ ሆነን ሰላማችንን ካላረጋገጥን ማንም አይመጣልንም። እንተባበር፣ እንተጋገዝ እያልኩ በትናንትናው እለት ሞዴል እንዲሁም የቴሌቪዥን ፕሮግራም ፕሮግራም አቅርባ እያለቀሰች ህይወታቸውን በግፍ ለተቀጠፉ አባቶች ድምፅ ሆናለች። ሌሎችም የቀራችሁ አርቲስቶች የነገር መፍትሄ እስኪያገኝ ድረስ ድምፅ መሆናችሁን አትርሱ። የሃይማኖት ሰዎች እዚሁ እስካላችሁ አንድ ጥቅስ ላስታውሳችሁ። ይህ ሰው መዳን ፈልጎ ጨንቆት ገንዘብ አውጥቶ ከክፍለ ሀገር እናንተ ጋር ሲመጣ ጓደኛ አስመትቶብ ነው ወንድም አስወጥፎብ ነው። እግዚአብሔር ሰባት ነገሮችን ይጠላል።

ሰራተኞች ሲበጠበጡ ብያለው አሁንም ይበጠበጣል። ምንም ማስተካክለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ነው። ሀሰተኛውን ነብይ ጩፋና ኮሜዲያን ይሸት ወድና ጀርባ ከሆኑ ሰነባብቷል። የሚሆነበት ትልቁ ምክንያት በአንድ ወቅት ላይ ጩፋ ሃይማኖተኛ፣ ሲል የሚጠራውኛ ኦርቶዶክሲያን እንደምንበጠበት ትንቢት በመናገር ብሎም ልባችን እንደሚዘጋም በማስፈራራት በተናገረ ቅጽበት ኮሜዲያን ይሸቱ በርካታ ህዝብ በተገኘበት ስታንዳፕ ኮሜዲ ላይ መግቢ የሆነ ለሀሰተኛ ነቢያቶች፣ ሊያውም በወንድማሞቾች መካከል ጠብን የሚዘሩትን በሚገባቸው ቋንቋ መልእክቱን ያስተላልፍላቸዋል። በዚህ ጊዜም ደረቱ በገንዘብ ያበጠው ትቢቱ እንደ ተራራ የገዘፈው እንኳን ለሰው ለፈጣሪ ማልመለስ ያለው ጩፋ በገንዘቡ ተማምኖ ኮሚዲያን እሸቱ ላይ ክስ ይመሰረታል። ጉዳዩ በፕሮሰስ ላይ ያለ ሲሆን ለሰው ጉድጓድ ሲቆፍር ራሱ እንደገባበት ተሰቃለው። ምክንያቱም እሱ የተናገራቸው ነገሮች ቢወጡ የዕድሜ ልክ ሥርዓት ያስፈርዳሉ። ግን ምን ዋጋለው። ወቅቱ የነሱ ነው፣ ይፈንጩብን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 ደግናው የተዋህዶ ልጅ ደረጀ ዘወይንዬን አስረው ዘብጥያ ከወረዱት እነሆ ሰነባብቷል። ለምን የብለሰው ጥያቄ ነው። በገዳም ላሉ አባቶች ድምጽ ስለሆነ ለመናፍቃን ተገቢውን ምላሽ በመስጠት አፋቸውን ስላዘጋ በእነዚህና በሌሎች ምክንያቶች አስሮታል። ፍርድ ቤት የዋስ መብት ቢሰጠውም ፖሊስ ግን ከወጣ መረጃዎችን ያጠፋብኛል ማለት ወይ ፍንክች ሲልም አይተናል። የደረጀ መልስ ግን ሁሌም ያስገርመኛል። ያሰራችሁት ስጋዬን እንጂ መንፈስ ያልታስረም በውጭ ለሚገኙ ኦርቶዶክሲያን እንዲላለው ተፈትቻለሁ መኑኝ ለጴጥሮስ

የጎንደሩ ተወርዋሪ ኮኮብ ናሁሰናይ አንዳርጌ ዙሪያ አዲስ የተሰማው መረጃ ይህንን ይመስላል። የኢንተርናሽናሉ ኮርት ኦፍ ጀስቲስ አባላት በቅዱስ ጳውሎስ ሆስፒታል የናሁሰናይን ህክምና ዶክመንት በደንብ ጥልቀት ከተመለከቱ በኋላ የሚከተለውን ሐሳብ ጽፎ አሳልፈዋል። ናሁሰናይ የተመቶ ሆስፒታል እንደገባ የሚያሳይ ህክምና ወረቀት በኋላ ማገገሙን በዶክተሮች እንደተጻፈ ያዩ ሲሆን፣ ታዲያ ለውጥ ካሳየና ያጋገመ ከሆነ በኋላስ የታለ ልጁ እንዴት ሊሞት ቻለ የሚለውን መረጃ ግን ከሐኪም ቤቱ ፋይል ማግኘት አልተቻለም። ታዲያ ይህንንም ተከትሎ በእስረኞች ያያ ዙሪያ ቀኝ ማግኘት ለማድረግ ታስሯል ተብሎ እንደሚታሰብበት እና መድረሳቸውን ጥቁማ ጥናት ለማድረግ ወደ ቃሊቲ ማረሚያ ቤት ማምረታቸው ተገልጿል። እውነት ብትደበቅ መውጣቷ አይቀሬ ነው ልላችሁ ወዳለሁ። በሞት ካጣናቸው አንድ ሰው የመመለስ እድል ቢኖረ ማንን ተመልሶ ነበረ? ኮሜንት ላይ ያስቀምጡልኝ ወዳችኋለሁ። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጥቅማሉ፣ መረጃ ይሆናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው፣ መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።